እንዴት ያላችሁ የተወደዳችሁ ማንቸስተር ዩናይትድ እና ቶተንሃም የዩሮፓ ሊግ የፍጻሜ ጨዋታቸውን አሁን ከአስር ቀን በኋላ ገደማ በቢልባኦ ሳንማሜስ ስቴዲየም ያደርጋሉ። ዩሮፓ ሊግን ማሸነፍ በራሱ ትልቅ ስኬት ቢሆንም እርግጠኛ አይደለም እንደ ማንቸስተር ዩናይትድ አይነቱ ታላቅ ታሪክ ላለው ቡድን ትልቅ ስኬት መሆኑን። ግን ማንቸስተር ዩናይትድ በአመቱ ካሳለፈው ውጣ ውረድ አንጻር ምንም ጥያቄ የለውም፣ የውድድር ዘመኑን በስኬት ለመቋጨት የሚያስችል ነው። ነገር ግን ከዋንጫ ድሉ በላይ ይሄኛው ጨዋታ የሚታይበት መነፅር ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ይሳተፍ ይሆን ወይ፣ የቻምፒየንስ ሊግ ቲኬት ይሆን ይሆን ወይ ዩሮፓ ሊግ የሚል ነው። በአብዛኛው ዋንጫውን በራሱ ማሸነፍ የሚጠላ ነገር ባይሆንም ስኬት ቢሆንም፣ ነገር ግን በዩናይትድ በኩል የሚሰጠው አስተያየት ይሄ ጨዋታ ወደ ቻምፒየንስ ሊግ የሚያሳልፈን ይሆን ወይ የሚል ነው። ቻምፒየንስ ሊግ መሳተፍ በውድድሩ ፕሬስቲጅ ምክንያት፣ በውድድሩ ክብር ምክንያት ጥያቄ ውስጥ አይገባም። ቻምፒየንስ ሊግ ላይ መጫወት የማይፈልግ ተጫዋች የለም። በቻምፒየንስ ሊግ መሳተፍ የማይፈልግ ክለብ የለም። በቻምፒየንስ ሊግ ማሰልጠን የማይፈልግ አሰልጣኝ የለም። ያለምንም ጥርጥር በዓለም ላይ ትልቁ የክለብ ኮምፒቲሽን ነው። እንደ ኤርሊንግ ሃላንድ አይነቱ ተጫዋች ራሱን ሞቲቬት የሚያደርገው የስልኩን መጥሪያ የቻምፒየንስ ሊግ መዝሙር በማድረግ ጭምር ነው። አንዳንድ ተጫዋቾች ይሄ የቻምፒየንስ ሊግ ዝማሬ ሲሰማ ወደ ልጅነታቸው ምኞት እንደሚመልሳቸው አይነት ድሮ ሲመኙ የነበሩትን ነገር በውን ያገኙበትን ቅጽበት እንደሚያስታውሱ አይነት ፊታቸው ላይ የምታስተውሉት ጥልቅ ስሜት አለ። ይህ ውድድር ማጂካል ነው። ባለፉት ሳምንታት ያየናቸው እነዚህ የቻምፒየንስ ሊግ ጨዋታዎችና ያገኙት ትኩረት የዚህን ውድድር ምታታዊ መስህብ ያሳያል። መጫወትም አይፈልግ የለም። ዩናይትድ ግን በተለይ ባለፉት ዓመታት እንደ ክለብ ማለት ነው ባለበት የፋይናንስ ሁኔታ የተነሳ በፋይናንሳዊ ምክንያትም የበለጠ በአንገብጋቢነት ቻምፒየንስ ሊግን ይፈልጋል፣ ክለቡ ማለት ነው። ለቡድን ውስጥ ጥሩ ነው ወይ የሚል ጥያቄ ግን ማንሳት ተገቢ ነው። ለክለቡ በጣም አስፈላጊ ነው። ቡድኑ የክለቡ ነው። ነገር ግን ክለቡን እንደ ኢንስቲትዩሽን የበለጠ ፋይናንሳዊ ጉዳዮች እንደሚያሳስቡት ኢንቲቲ ብንወስደው፣ ቡድኑን ደግሞ ከውጤት አንጻር ከቡድን ግንባታና ለሚቀጥለው ዓመት ከመዘጋጀት አንጻርስ ይረባዋል የሚለውን በጥቂት ቀጭን መለያ ለይተን ብናየው ብዬ እያሰብኩ ነበር። አሰልጣኝ ሩበን አሞሪም በቅርብ ጊዜ ከስካይ ስፖርትስ ጋር አንድ ቃለ ምልልስ ነበረው በሚቀጥሉ ዓመት በቻምፒየንስ ሊግ ስለመሳተፍ ሲጠየቅ ይሄ የኛ የማንቸስተር ዩናይትድ ቡድን አሁን ባለንበት ሁኔታ በፕሪምየር ሊጉም በቻምፒየንስ ሊግም ለመጫወት ዝግጁ አይደለም፣ ወይም በሁለቱም ውድድሮች ላይ መጫወቱን ይጫወታል፣ ግን በላቀ ደረጃ ለመፎካከር ዝግጁ አይደለም የሚል አስተያየት ሰጥቷል። ዳይሌማ ነው ወይም ግራ መጋባት አለብኝ፣ በሚቀጥሉ ዓመት ቻምፒየንስ ሊግ መሳተፍ ለዩናይትድ ለቡድኑ ይረባው እንደሆነ እርግጠኛ አይደለሁም ብሏል። ቻምፒየንስ ሊግ መሳተፍ የግራ መጋባት ሁኔታ አይደለም በማንኛውም ጊዜ። አሁን ዩናይትድ ባለበት ሁኔታ ግን ነገሩን ቡድኑ አንደኛ ለቻምፒየንስ ሊግ የተዘጋጀ ነው ወይ ከሚለው አንጻር ማየት ይቻላል። ሁለተኛ ግን ማንቸስተር ዩናይትድ በሁለቱ ኃይለኛ ውድድሮች ላይ በሁለት አቅጣጫ ለመተኮስ የሚያስችል አረር አለው ወይ የሚለው በጣም ወሳኝ ነው። ምክንያቱም ቻምፒየንስ ሊግ የሚያስገኘው የገንዘብ መጠን ለክለቡ ከፍተኛ ጥቅም ቢያስገኝም ነገር ግን እንደምታውቁት የሩበን አሞሪም ሲስተም ሰፊ የልምምድ ጊዜ እና ፐርሶኔል የሚፈልግ ነው። ቻምፒየንስ ሊግ ደግሞ ጊዜ የሚወስድ ፣ ኤነርጂ የሚወስድ ሽንፈቶች በሚመጡ ጊዜ የሞራል ቁመናንም የሚቀማ፣ አሰልጣኙ በልምምድ ጊዜ የሚኖረውንም ጊዜ የሚያሳንስ ነው። ምንም ጥያቄ የለውም። ለአሰልጣኙ ገንዘቡ በጣም አስፈላጊ ነው። ያ ገንዘብ ደግሞ ቡድኑን ለማጠናከር ያግዛል። ነገር ግን ዩናይትድ ባለበት ሁኔታ አሁን በቻምፒየንስ ሊግም ቢሳተፍ አሰልጣኙ የሚኖረው በጀት ሊሚትድ ነው። እስከ 100 ሚሊዮን ፓውንድ ድረስ ይገኛል። በዚህ ውድድር ተሳትፎ የተነሳ ዩናይትድ እንደሚሄድበት ርቀት የገንዘቡ መጠን ከፍም ዝቅም ሊል ይችላል። ግን በትንሹ 67 ሚሊዮን ፓውንድ ማንቸስተር ዩናይትድ በቻምፒየንስ ሊግ በመሳተፍ ብቻ ያገኛል ያ ሁሉ ገንዘብ ቡድኑን ለማጠናከር ይውላል ማለት አይደለም። ለነገሩ ስታዩትም 60፣ 70፣ 80 ሚሊዮን ፓውንድ ማንቸስተር ዩናይትድ ከሚጠበቅበት የቤት ስራ አንጻር በሌሎች ውድድሮች ላይ ከመሳተፍ ጋር ካወዳደራችሁት፣ ያ ሁሉ ሊባል የሚችል ቢሆንም ቡድኑ ሊደፈኑ ከሚገቡበት ቀዳዳዎች አንጻር ግን ያንን ያህል ትልቅ ገንዘብ አይደለም። አስፈላጊ ለማንቸስተር ዩናይትድ ላይፍ ላይን ሊሆን የሚችል ገንዘብ መሆኑ እንደተጠበቀ ሆኖ ነገር ግን አሞሪም ይህንን ቡድን ከታች ከዝቅታ ነው ሪቢልድ ለማድረግ እየሞከረ ያለ። በትዕግስት፣ በጊዜ፣ በልምምድ መገንባት ያለበት ነው። ቻምፒየንስ ሊግ መሳተፍ ያንን ጊዜ አይቀማውም ነው ትልቁ ጥያቄ። እንግዲህ አሁን እንደምታውቁት የመጀመሪያዎቹ ስምንት ጨዋታዎች የሊግ ፎርማት ከተደረገ በኋላ ስምንት የሚድዊክ ልምምዶችን ይወስዳል ማለት ነው። ስምንት ሚድዊኮችን ይቀማል ማለት ነው። ምንም እንኳ አንድ አይነት አሰልጣኞች ባይሆኑም ኮንቴ በእንግሊዝ አሰልጥኗል። ለምታውቁት ቼልሲን እና ቶተናምን አሰልጥኗል። ያ የእሱ የቼልሲ ቡድን የፕሪምየር ሊግ ሻምፒዮን የነበረው ቡድን የ2016 17 የውድድር ዘመን ላይ የነበረው ቡድን አስረኛ ሆኖ ከመጨረስ ነው የፕሪምየር ሊግ ሻምፒዮን ወደ መሆን የተወረወረው። ግን አንድ አድቫንቴጅ ነበረው፣ ቻምፒየንስ ሊግ አልተጫወትም። ሌሎቹ ቡድኖች ቻምፒየንስ ሊግንም ፕሪምየር ሊግንም አዳብለው ነበር ሊሄዱ ይሞክሩ የነበሩት። ነገር ግን ቼልሲ ኤፍ ኤ ካፕ በጃንዋሪ እስኪመጣ ድረስ ትኩረቱ በሙሉ ፕሪሚየር ሊግ ላይ ነበረው። ምክንያቱም ሊካፕን ያው ብዙ ሮቴት ያደርግ ስለነበር፣ ለመጀመሪያዎቹ ስድስት ወራት ሙሉ ትኩረቱ ፕሪሚየር ሊግ ብቻ ነበር። አሰልጣኙ አዲስ ሲስተም ነው ይዞ የመጣው፣ የዊንግ ባክ ሲስተም ነው። ከአሞሪም ጋር ትልቅ ልዩነት የለውም ቡድኑ በሚጫወትበት መንገድ። ነገር ግን ይሄኛውን አዲስ ሲስተም በፕሪሚየር ሊግ ብዙ ስኬታማ የመሆን ታሪክ የለውም እና አሰልጣኙ ያንን በጣም ረጅም ጊዜ ወስዶ በኮብሃም ተጫዋቾቹ ለዚህ አጨዋወት እስኪስማሙ ድረስ የማሰልጠን ጊዜ ነበረው። አንዳንዶቹንም ተጫዋቾች ሪሜክ ማድረግ ችሏል። እንደ ቪክቶር ሞሰስ አይነት የክንፍ ተጫዋቾችን ዊንግባክ በማድረግ ያ የተገኘው ቼልሲ በወቅቱ በቻምፒየንስ ሊግ ባለመሳተፉ ምክንያትም ነው። የኮንቴ ቡድን በቻምፒየንስ ሊግ ቢሳተፍ ኖሮ 97 ነጥብ ይዞ የሚያጠናቅቅ የፕሪሚየር ሊግ ቡድን ይገነባ ነበር ወይ? አሁን አሞሪም አንዱ የሚፈልገው ነገር ጊዜ ነው። ጊዜ ስል ተጨማሪ ጥቂት ዓመታትን ያግኝ ማለት ብቻ ሳይሆን እሱ አስፈላጊ ነገር መሆኑ እሙን ሆኖ፣ ነገር ግን በሲዝኑ መሐልስ ጊዜ አለ ወይ የሚለው በጣም አስፈላጊ ነው። አስታውሳለሁ ወደ ማንቸስተር ዩናይትድ በመጣ ሰሞን ለተከታታይ ሳምንታት እና ወራትም ጭምር ማንቸስተር ዩናይትድ በሳምንቱ መጨረሻም በሳምንቱ አጋማሽም በተለያዩ ውድድሮች ላይ ይጫወት ነበር። እና አሰልጣኙ አንድ የሚያነሳው ነጥብ እንዴት አድርጌ ቡድኔን እገነባለሁ? ጨዋታ፣ ሪከቨሪ፣ ደግሞ እንደገና ጨዋታ፣ ሪከቨሪ፣ የተወሰኑ የቪዲዮ ሴሽኖች፣ በጣም መጠነኛ የልምምድ ሜዳ ጊዜ፣ ከዛ እንደገና ጨዋታ፣ ቶሎ ቶሎ ነበር ይመጣ የነበረው። ደግሞ ልክ እንደዚህ አይነት ስፔሲፊክ ሲስተም ሲሆን ተጫዋቾቹ በሚገባ እንዲዋሃዳቸውና ኦቶማቲክ እንዲሆን ኦቶማታይዜሽን እንዲኖረው የልምምድ ሜዳ ጊዜ ያስፈልጋል። ቻምፒየንስ ሊግ ይህንን እድል ይሰጣል ወይ የሚል ነው አንዱ እንግዲህ ትልቁ ጥያቄ። ዩናይትድ ደግሞ ባለፈው ዓመት ስምንተኛ በዚህ ዓመት አሁን ያለበት ስፍራ አስራ አምስተኛ ነው። 13፣ 14፣ 15፣ 16 አካባቢ ባለው ስፍራ ነው ሊያጠናቀቅ የሚችለው አሁን ድረስ አርባ ነጥብ ላይ አልደረሰም። ስለዚህ በሊጉ ጥሩ የውድድር ዘመን አደለም፣ አደለም ለማንቸስተር ዩናይትድ ለአብዛኞቹ የፕሪሚየር ሊግ ቡድኖች የማንቸስተር ዩናይትድ ያለበት ስፍራ ጥሩ አይደለም። ስለዚህ የሚፈልገው ሪቢልድ በጣም ከፍተኛ ነው ማለት ነው። የሚፈልገው ጊዜም በጣም ከፍተኛ ነው ማለት ነው። ያንን ጊዜ አይወስድም ወይ? ገንዘቡ ያስፈልጋል፣ ክብሩ ያስፈልጋል። ቅድም እንዳልኩት ቻምፒየንስ ሊግ መጫወትን የማይመኝ ተጫዋች፣ በቻምፒየንስ ሊግ ማሰልጠን የማይፈልግ አሰልጣኝ፣ በቻምፒየንስ ሊግ የሚገኘውን ንዋይ ማግኘት የማይፈልግ ትልቅ ክለብ የለም። ዩናይትድም እንደዛ ማሰቡ ትክክልና ተገቢ ነው ነገር ግን የቤት ስራው ከፍተኛ ነው እና ከአሰልጣኙ ላይ ጊዜ አይወስድም ወይ? አሁን ደግሞ እንደሚታወቀው ስምንት ሆነዋል። የመጀመሪያው ዙር ጨዋታዎች ስምንት ጨዋታዎች ናቸው፣ በፊት ስድስት ነበር። ስለዚህ ተጨማሪ ሁለት ሚድዊክ ይጨመራል ማለት ነው። በፊት በታህሳስ መጀመሪያ በኛ የቻምፒየንስ ሊግ የምድብ ጨዋታዎች ይጠናቀቁ ነበር። አሁን ባለፈው እንደምታስታውሱት ጃንዋሪ ድረስ፣ ጥር አጋማሽ፣ ጥር መጨረሻ ድረስ የመጀመሪያው ዙር አልተጠናቀቅም አይጠናቀቅም። ያ ደግሞ ጊዜ ይወስዳል። አሰልጣኙ ሁሌ ስለ ጨዋታ ዝግጅት ብቻ እንጂ በታክቲካል አይደንቲቲ ላይ እንዲያተኩር እድል አይሰጠውም። አሁን ቡድኑ ተሰርቶ የተጠናቀቀ የተሟላ ስኳድ ያለው ቢሆን ልክ ነው፣ ገንዘቡን እንቶ እና ቻምፒየንስ ሊግ መጫወት አለብን። ነገር ግን ይሄኛው እንደዚህ አይነት ቡድን አይደለም። ደግሞ በክረምትም ያሉበትን ቀዳዳዎች ሁሉ በአንድ ክረምት ለመድፈን የሚያስችል የፋይናንስ ሁኔታ ላይ አይገኝም። ገንዘቡ ያስፈልጋል። እንዲያውም ስካይ ላይ ስመለከት አርሰናል በፕራይዝ መኒ በሚባለው ብቻ ከቻምፒየንስ ሊግ ሰባ ሚሊዮን ፓውንድ ወስዷል። ማንቸስተር ዩናይትድ እንግዲህ ግማሽ ፍጻሜ ድረስ ሄዶ ማለት ነው። አርሰናል አምና ዩናይትድ ኤፍኤ ካፕን በማሸነፉ አራት ሚሊዮን ፓውንድ ነው የፕራይዝ መኒ ሽልማት ገንዘብ ያገኝ። ስለዚህ ትልቅ ላይፍ ላይን ነው። ደግሞ ዩናይትድ ቻምፒየንስ ሊግ በመሳተፉ ብቻ ሊያጣው የሚችልን ገንዘብ ጭምር ያገኛል የሚሳተፍ ከሆነ ቶተናምን የሚያሸንፍ ከሆነ ለቶተናምን የሚሰራል ይኸው ኮንሰፕት ለነገሩ ለምሳሌ ከአዲዳስ ጋር ባለው ስምምነት መሰረት ማንቸስተር ዩናይትድ በየአመቱ ዘጠና ሚሊዮን ፓውንድ ያገኛል። ነገር ግን ከቻምፒየንስ ሊግ ውጪ በሆነበት በእያንዳንዱ የውድድር ዘመን አስር ሚሊዮን ፓውንድ ይቀነስበታል። በዩሮፓ ሊግና በቻምፒየንስ ሊግ መወዳደርም ተነጻጻሪ አይደለም ከገንዘብ ጥቅሙ አንጻር። ለምሳሌ ባለፈው ዓመት አታላንታ ቤርጋሞ የዩሮፓ ሊግ አሸናፊ ቡድን 18 ሚሊዮን ፓውንድ ነው፣ ቻምፒየንስ ሊግ ላይ በመሳተፍ ያገኙ። ነገር ግን በዚህ ዓመት በቻምፒየንስ ሊግ የሚሳተፍ ክለብ ለምሳሌ፣ ከአንድ እስከ ስምንት ባለው ስፍራ ያጠናቀቁት ቡድኖች ብቻ ማለት ነው፣ 70 ሚሊዮን ያገኙት በጠቅላላው። ቅድም ስፔሲፊክ ለማድረግ የሞከርኩት ለዚህ ነው። ፕራይዝ መኒ ግን የቲቪ ገንዘብ የምን የምን ደግሞ አለ፣ የጌት ቲኬት እነሱ ሁሉ አሉ። በዩሮፓ ሊግና በቻምፒንስ ሊግ መሳተፍ ከፋይናንስ አንጻር ካየ ነው፣ አንድና ሁለት የለውም። ለማንቸስተር ዩናይትድ በአንገብጋቢነት የሚያስፈልግ ነው። ለዚህ ነው። ለቡድኑ ግን፣ ለአሰልጣኙ ግን ከስራው አንጻር ከስራው ውስብስብነትና አስቸጋሪነት አንጻር ምን ያህል ይጠቅማል የሚል ጥያቄ ማንሳት ተገቢ መስሎ የሚታየኝ። ኮንቴ ልክ እንደ አሞሪም ሁሉ አሁን እንኳ ወደ ናፖሊ ከሄደ በኋላ በባክፎር መጫወት ጀምሯል። ግን ናፖሊ በዚህ ዓመት የሴሪያ ሻምፒዮን ሊሆን እድል አለ፣ ሰፊ እድል ናፖሊ ይህንን እድል ካገኘባቸው ምክንያቶች መካከል አንደኛው በቻምፒየንስ ሊግ አለመሳተፉ ነው። ከኢንተር አንጻር ሲታይ በ16 ያነሰ ጨዋታ ነው ያደረገው በዚህ ዓመት። ምን ማለት ነው? 16 ሚድዊኮች፣ ላይ በሳምንቱ አጋማሽ ያሉ ቀኖች ላይ ጨዋታ ስለሌለው አሰልጣኙ ለቅዳሜና ለእሑድ ጨዋታ ብቻ ነው ሳምንቱን ሙሉ ሲዘጋጅ የሚከርመው። ተጫዋቾቹም ትንፋሽ ለመሰብሰብ እድል ያገኛሉ። ስለዚህ ኢንተር በቻምፒየንስ ሊግ እና በጣሊያን ዋንጫ በሚወጠርበት ጊዜ ናፖሊ ትኩረቱ በሙሉ ሴሪያው ላይ ሆኗል እና መጨረሻ ላይ ሻምፒዮን ከሆነ አንደኛው ምክንያት የማሰልጠን ክህሎቱ እንዳለ ሆኖ አሰልጣኙ ትልቁ ተጨማሪ ምክንያት ግን በዚህ ውድድር ላይ አለመሳተፍ የሚሰጠው ፋታ ስላለ ነው። ለዚህ ነው ለአሰልጣኙና ለቡድኑ የሚለውን ለክለቡ ከሚለው ለመለየት የሞከርኩት። አንድ መሆናቸው እንደተጠበቀ ሆኖ ግን በዚህችኛው ስፔሲፊክ ፖይንት እንድታዩልኝ ፈልጌ ነው። ግን ስካይ አንዳንድ ሌሎች ማጣቀሻዎችን አቅርቦ እየተመለከትኩ ነበር። በሁለቱም ውድድሮች ላይ ለመፎካከር የሚያበቃ ዝግጅት የሌላቸው ቡድኖች በአውሮፓ ውድድር ሲሳተፉ ስለሚደርስባቸው ነገር ለምሳሌ አንዳንድ ቡድኖች ሲወርዱ አስታውሳለሁ። ለምሳሌ አንድ ማስታውሰው ሲልቪኞ፣ ለምሳሌ ሴልታ ተጫዋች በነበረበት ጊዜ ሴልታ ቪጎ በቻምፒየንስ ሊግ ተሳትፎ ነበር፣ 2002 2003 የውድድር ዘመን ላይ በላሊጋ ከአንድ እስከ አራት ባለው ስፍራ ላይ አጠናቀቀ። ግን ቡድኑ ለቻምፒየንስ ሊግ ዝግጁ አልነበረም እና በዛ ዓመት እንዲያውም ከአርስናል ጋር ሁሉ ተጫወቱ፣ በሁለተኛው ዙር ማለት ነው። በዛ ውድድር ዘመን ግን ሴልታ ቪጎ ወረደ፣ ምክንያቱም ሁለቱን ውድድሮች ለማዳበል የሚያስችል የቡድን ጥልቀትም፣ ዝግጅትም ጥራትም የለውም። አሁን ደግሞ በስፔን በዛው ዢሮናን ተመልክተው እንግዲህ ዢሮና ሴልታ ቪጎ ከማንቸስተር ዩናይትድ ጋር የሚወዳደሩ አይደሉም። ግን ዩናይትድ እያሳለፈ ያለው የውድድር ዘመን ግን ቢሳካና የተቀሩትን ጨዋታዎች ሁሉ በዚህ ዓመት የቀሩትን ሶስት ጨዋታዎች ሁሉ ቢያሸንፍ ሊደርስ የሚችልበት ከፍተኛው የነጥብ ቁጥር አሁን 39 ነጥብ ነው ያለው ማንቸስተር ዩናይትድ። እዚህ ላይ 9 ብትጨምሮ 48 ነው የሚሆን ማክሲመሙ 48 ነው የሚሆን እሱም የተቀሩትን ጨዋታዎች ሁሉ ካሸነፈ። ለዚህ ነው አሰልጣኝ አሞሪም ራሱ የኖክ አውት ውድድሮች ላይ ዩሮፓ ሊግን ጨምሮ ብዙ ርቀት መሄድ ጥሩ ቢሆንም ነገር ግን የአንድ ቡድን እድገት መለኪያ ያለበትን ወቅታዊ አቋም በትክክል አንጸባርቆ የሚያሳየው የሊግ ሲዝን ነው የሚለው። በ38 ጨዋታ ያለ ኮንሲስተንሲ ነው የሚለካበት ፕሪምየር ሊግ እና በዚህ ቢበዛ 48 ነጥብ ነው ግን ቡድኑ እዛ ነጥብ ላይ ላይ ደርስ ይችላል። በተለይ አሁን ደግሞ አሰልጣኙ ዋና ዋና ተጫዋቾቹን ማሳረፉ ስለማይቀር ማንቸስተር ዩናይትድ በ1973/74 የውድድር ዘመን ከወረደበት ሲዝን በኋላ ከሊጉ ከወረደበት ዓመት በኋላ በ50 ዓመት ውስጥ ደካማው የማንቸስተር ዩናይትድ ቡድን ነው። የቤት ስራውን ክብደት የምታዩት በዚህ ነው። ቀላል የቤት ስራ አይደለም ያለበት። ስለዚህ ከሴልታ ጋር ከጂሮና ጋር እያነጻጸርኩት አይደለም፣ ግዙፍ ክለብ በጣም የተሻለ ፋይናንሳዊ ሁኔታ ያለው መሆኑ እንደተጠበቀ ሆኖ ነገር ግን ያሳለፍ ያለፈውን ሲዝን ለማሳየት ነው ይህንን እያደረግኩ ያለው ጂሮና አምና ለቻምፒየንስ ሊግ ተሳተፈ። ያውም ጂሮና እንደምታውቁት የሲቲ ፉትቦል ግሩፕ አንደኛው አካል ነው። ሞዴላቸው በጣም የተለያየ ቢሆንም ይህ ቡድን እንደምታውቁት በዚህ ዓመት ለቻምፒየንስ ሊግ አልፏል። በወቅቱ በጣም እንደ ትልቅ ስኬት ነበር የተወሰደው። ነገር ግን በዚህ ዓመት ጂሮና አመቱን ላለመውረድ ሲታገል ነው ያሳለፈው። 38 ነጥብ ነው ያለው ይህንን ያደረገው በቻምፒየንስ ሊግ መሳተፉ ሁለት ውድድሮችን አንድ ላይ ማስከሄድ የማይችል ቡድን መሆኑ ነው። ግን የስፔን ምሳሌዎች ናቸው እነዚህ። ወደ እንግሊዝም ብንመለስ ለምሳሌ ኒውካስል በ 202223 የውድድር ዘመን ድንቅ ዓመት አሳለፈ። አራተኛ ሆኖ ጨረሰ፣ ቻምፒየንስ ሊግ ተሳተፈ። የቻምፒየንስ ሊግ ኢንቴንስ እግር ኳስ ግን በሚቀጥለው ዓመት ሰባተኛ ሆኖ እንዲያጠናቅቅ አደረገው። አስቶን ቪላ በዚህ ዓመት በቻምፒየንስ ሊግ ተሳትፏል ባለፈው ዓመት ቶፕ ፎር ውስጥ ገብቶ በማጠናቀቁ ምክንያት አሁንም ለነገሩ ለቶፕ ፎር እየተፎካከረ ነው። ነገር ግን በቻምፒየንስ ሊግ ዲስትራክሽን ምክንያት በዚህ ዓመት ለምሳሌ ከቻምፒየንስ ሊግ ጨዋታዎች በኋላ ካደረጋቸው አስራ አንድ ጨዋታዎች አራቱን ብቻ ነው ያሸነፈው። ስለዚህ የሳምንቱ አጋማሽ የቻምፒየንስ ሊግ ጨዋታዎች በሳምንቱ መጨረሻ የሊግ ጨዋታዎች ላይ ያመጡትን ተጽዕኖ በዚህ ስታቲስቲክስ ብቻ ማየት ይቻላል ማለት ነው። ቻምፒየንስ ሊጉን ብንተውና በሌሎች አውሮፓ ውድድሮች ላይ የሌሎችን ቡድኖች ሁኔታ ብናይ፣ እዚ ስካይ ላይ አንዳንድ ሌሎች ምሳሌዎችን ለአንሳ ዌስትሃም ለምሳሌ በ2021 22 የውድድር ዘመን ቡድኑ ሰባተኛ ሆኖ ጨረሰ። ስለዚህ በአውሮፓ ውድድር በኮንፈረንስ ሊግ የሚያሳተፍ ውጤት አገኘ። ነገር ግን በሚቀጥሉ ዓመት 14ተኛ ሆኖ የጨረሰው የሊግ ደረጃው በጣም ዝቅ አለ ማለት ነው። እንግዲህ አሁን ይሄ ለማንቸስተር ዩናይትድ በተለይ ደግሞ በሲስተሙ ላይ ለማይደራደር ያንን ሲስተም ማብላላት ለሚፈልግ አሰልጣኝ ደግሞ ምናልባት የቤት ስራው የበለጠ ከባድ ይሆናል። አሁን እኔ ምርጫው ቀላል ምርጫ ቢሆን በቻምፒየንስ ሊግ መጫወት ትፈልጋለህ አትፈልግም? የሚል ቢሆን ይሄ የቂል ሰው ጥያቄ አድርጌ ነው የምወስደው። ምን ጥያቄ ያለው ቻምፒየንስ ሊግ ማንም ሰው መጫወት ይፈልጋል። ቻምፒየንስ ሊግ በመጫወት ማንቸስተር ዩናይትድ የበለጠ የሚፈልጋቸውን ተጫዋቾች ለመሳብ ያለውን እድል ከፍ ያደርጓል። ገንዘቡ ብቻ ሳይሆን ለምሳሌ እንበል ቪክቶሪዮ ኬሬሽን ማንቸስተር ዩናይትድ ይፈልገዋል ይባላል። ብቸኛው ፈላጊው አይደለም። አርሰናል፣ ቼልሲ፣ ሌሎችም ክለቦች ይፈልጉታል። ደግሞ ከአሞሪም ጋር አብሮ የሰራ ተጫዋች ነው። ግን ዮኬረሻውን በቅርብ ጊዜ 27 ዓመት ሊሆነው ያለ ተጫዋች ቻምፒየንስ ሊግ መጫወት ይፈልጋል። አሁን ገና 20 ዓመቱ አይደለም፣ ይሄ ልጅ 21 ዓመቱ 22 ዓመቱ አይደለም። ወደ 27 ዓመቱ ስለሆነ የመጨረሻዎቹን ፕራይም የእግር ኳስ ተጫዋችነቱን ዓመታት በኤሊት የአውሮፓ ውድድር እየተሳተፈ ነው ማሳለፍ የሚፈልገው። ስለዚህ ቻምፒየንስ ሊግ መሳተፍ እንዲህ አይነቶቹን ተጫዋቾች ፑል ለማድረግ ለመሳብ፣ ወደ ክለቡ ለማዘዋወር ይጠቅማል። አንድ ሴሊንግ ፖይንት ነው። ቻምፒየንስ ሊግ ቡድኑ ለማጠናከር ራሱን የቻለ ትልቅ ጥቅም እንዳለው ግልጽ ነው። ለአሰልጣኙ ውስጥ ጠቃሚ ነው ወይ ነው የእኔ ትልቁ ጥያቄ። ትራቭል ታደርጋላችሁ፣ ጨዋታ ታደርጋላችሁ፣ በቂ እረፍት የለም፣ በቂ የዝግጅት ጊዜ የለም፣ በቂ ስኳድ ላይኖር ይችላል። ምክንያቱም አሁን እንደምንሰማው ማንቸስተር ዩናይትድ ቻምፒየንስ ሊግም እየተሳተፈ ጭምር ዝውውሮች ማድረግ ካለበት ተጫዋቾች መሸጥ አለበት። በእርግጥ ሊሸጣቸው የሚችላቸው ተጫዋቾች አሉ። ሳንቾ ወደ ቼልሲ ሊሄድ ይችላል፣ በቋሚ ዝውውር ማለት ነው። 25 ሚሊዮን ፓውንድ ስምምነት አላቸው። አንቶኒ ተጨማሪ ፈላጊ ክለቦች እንዲመለከቱት የሚያደርግ በጣም ግሩም የውሰት ጊዜ ነው እያሳለፈ ያለው። ራሽፎርድ ልክ እንደዚያ። ሜሰን ማውንት የሚሸጥ ከሆነ ለማርሴይ ባለፈው ክረምት ሲሸጠው ማንቸስተር ዩናይትድ እንደገና ተጫዋቹ ወደፊት ዝውውርን ተከትሎ ማንቸስተር ዩናይትድ ተጨማሪ ገንዘብ የመውሰድ ስምምነት አለው። አሁን በእንግሊዝ ክለቦች ይፈልጋል። ምን እየተባለ ነው? እንዲህ እንዲህ አይነት ገንዘብ ሊያገኝባቸው የሚችልባቸው ዝውውሮች አሉ። አሁን ቡድን ውስጥ ያሉ ሊሸጡ የሚችሉ ተጫዋቾችም መኖራቸው እንደተጠበቀ ሆኖ ጋር ናቸው፣ አይነት ተጫዋቾች ማለት ነው። በእነዚህ ሁሉ ዝውውሮች የሚያገኙ ገንዘብ አለ። በእርግጥ ግን ቢሆንም ይሄ ቡድን ቻምፒየንስ ሊግ እና ፕሪሚየር ሊግ ላይ እየተሳተፈ በሁለቱም ውድድሮች ውጤታማ ለመሆን አሰልጣኙም ደግሞ የራሱን ታክቲካል ኢምፕሪንት የሚያስቀምጥበትን ቡድን ለመስራት በቂ ጊዜ ያገኛል ወይ? በዚህ ፐርስፔክቲቭ ላይ ያላቸው አስተያየት ምንድን ነው? በሁሉም ዋጋ ማንቸስተር ዩናይትድ ቻምፒየንስ ሊግ ይሳተፍ ነው የምትሉት? ወይስ ከዚህኛው ፖይንት ኦፍ ቪው አንጻር አንድ ዓመት ቡድኑ አርፎ ከአውሮፓ ውድድሮች እኔ ቻምፒየንስ ሊግ ብቻ ማለት አይደለም፣ ከአውሮፓ ውድድሮች ለምሳሌ በቶታና ቢሸነፍ በአንድ በኩል የስውር በረከት የሚባል ብሌሲንግ ኢን ዲስጋይዝ የሚባለው አሰልጣኙ የበለጠ ቡድኑ ላይ አድምቶ ለመስራት እድል ሊያገኝ ይችላል ብዬ አስባል ምናልባት እንደ እንደ ሌላ አትያይ ከቆጠር ነው ብዬ ነው። ለማንኛውም ዩናይትድ ቻምፒየንስ ሊግ መሳተፍ አለመሳተፉ በቢልባዎ ነው የሚወሰነው። ሜይ 21 በጣም ትልቅ ጨዋታ ነው፣ ጥያቄ የለውም። የዩናይትድ ደጋፊዎችን በታላቅ ጉጉት የሚጠብቁት ጨዋታ እንደሆነ እርግጠኛ ነኝ። ነገር ግን ነገሮችን በተለያዩ ፐርስፔክቲቮችም ማየት ያስፈልጋል አንዳንድ ጊዜ። ስለዚህ ምን ታስባላችሁ? ስለዚህ